አሰላሙ አለይኩም ወራህመቱላሂ ወበረካቱ ወበረካቱ ሰላም ሰላም ብያለሁ። የሌላ እምነት ተከታዮች ሰላም ናችሁ? እንዴት እናሰኛለን? አልሐምዱሊላህ እንዴት ሰታችሁ? ባላችሁበት ሁላ ሰላማችን ብዝት አላህ ያደርግልን። እኔ ዛሬ ይዤላችሁ የመጣሁት ቪዲዮ ጠቃሚ ነው ብዬ ያሰብኩት ነው፣ ይጠቅማችኋል። እስከ መጨረሻ አዳምጡት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታ

እንዴት አሪፍ ቪዲዮ ሰርቼ ነበር፣ ግን የጠፋባቸው መጀመር ሀሳቡ የመጣላችሁ መሳብ ስታወሩ በመጣላችሁ ሰዓት እንደገና መደሳችሁ እንትን ለማውራት ስትሉ እየጠፋ ደ በነገራችን ላይ እና ችግር ለመሞከር አለው። ቅድም በጣም አሪፍ ሰርቼ ነበር፣ ግን የሞክሬቱ ድምፅ ስለገባበት ምናልባት እጅ አለው ሴትዮ ካልተነሳች እጨርስላችኋለሁ ቤተሰብ። የሰው ቤት ነው ያለ ነው። እውነት በጣም በጭንቀት ነው ቪዲዮ የሚሰራው። ስለዛ ቪዲዮያችን ሲደርሳችሁ ላይክ፣ ሽር፣ ሰብስክራይብ እያረጋችሁ በቅንነት አግዙን። በፍላጎታችሁ ላይክ ሰብስክራይብ አድርጉን ቤተሰብ። እና ዛሬ ይዤላችሁ የመጣ ወደ ገደለውን ነጥባ ዛሬ ይዤላችሁ የመጣሁት ቪዲዮ ምንድን ነው መሰላችሁ? ጥሏችሁ የሄደውን ሰው እናንተም ዞር ብላችሁ ሳታዩ ብላችሁ ትሄዱ። እነሱ ያኔ ነው። ብዙ ጊዜ ከኛ የሌለውን ሰው የእኛ ለማድረግ መሞከር ተገቢ አይደለም። ለምን እኛን ነው የሚጎዳ ማለት ነው። ሰዎች ይግፋችሁ፣ እናንተ አትግፉ። መገፋት ጥሩ ነው። የተገፋ ሰው ወድቋ ትዕግስት፣ ሰብር መቻል ካለው ማይቀየር ነገር የለም ማለት ነው። ጥላችሁ የሚሄድ ሰው ይሄድ። እናንተ ዞር ብላችሁ ሳታዩት ያንን ሰው እናንተም ጥላችሁት ዞር ብላችሁ ሳታዩት ጥላችሁት ይሄዱ። ለምን መሰላችሁ? ቤተሰብ አንዳንዴ ያንን ሰው የራስ ለማድረግ ብዙ እንሆናለን፣ በቃ ብዙ ብዙ እንሆናለን። ግን ያ ሰው ለመሄድ ካሰበው በምንም አታቁሙት። በቃ ጥላችሁ የሚሄድን ሰው አታቁሙት፣ ይሄድ። እውነት አታቁሙት፣ ይሄድ። መንገዱ ሰፊ ነው። ጥላችሁ ይሄደ ሰው ቢሄድ የተሻለ ከሱ በላይ ደግሞ ብዙ አላህ ይሰጣችኋል። ስለዚህ ጥላችሁን የሄደን ሰው አታለማምጡት፣ ይሄድ። እናንተም ጥላችሁ ትሄዱ ዞር ብላችሁ ሳታዩት መልሱ፣ ያኔ ነው። ግን ምንድን ነው ያኔ ለዛ ሰው የእናንተ ማንነት የእናንተ ዋጋ ይገባዋል። አንድ ሰው ጥሏችሁ ሲሄድ አላልኩም እንዲል ሲሆን፣ ወይ እንዲህ ተቀየረች፣ ወይ እንዲህ ተቀየረ እንደሚባል መሆን ያለባችሁ በቃ መጠን አንድ ሰው ጥሏችሁ ሲሄድ ህይወት ይቀጥላል። በነገራችን ላይ እኛ ህይወት ይቀጥላል ብለን ስለማናስብ ነው እንጂ ህይወት ይቀጥላል። አንድ ሰው ይርሺ፣ ሰው ይመጣል። እና ቤተሰብ ጥላችሁን የሚሄድን ሰው አትከተሉት። ትታችሁት እናንተም ጥላችሁት ሄዱ። ያን ይገባዋል። አታለማምጡት። አንድ ሰው ደግሞ ሊሄድ ከደንት ከተነሳ ማን ምንም አያቆመው። ያንን ሰው ለማቆም ብዙ ጥረት ልታደርጉት ይቻላችሁ፣ አትመልሱትም። ተነስቷል። የተነሳ ሰው መመለስ አይቻልም። ስለዛም እናንተም ጥላችሁት መልሱ። ምንድን ነው የሚሆነው እንዳትጎዱ እናንተም ጥላችሁት ሄዱ። በራሳቸው መንቀጠቀጥ። ስለዛ ጥሎን የሄደን ሰው መልሱ ጥሉ መሄድ ነው። ያኔ ግን ይገባዋል። ያንን ሰው ላለማጣት ይያል ብዙ እንኮዳለን። በመውደድ ሊሆን ይችላል። በፍቅር በትዳር አለም ልንሆን እንችላለን። አብዛኛው ጊዜ ማለት ነው። እንደዚህ አይነት ነገሮች ይከሰታሉ። ግን ተገፉ። በነገራችን ላይ መገፋት ነው፣ አትግፉ። መግፋት ግን በጣም መጥፎ ነው። አትግፉ፣ ተገፉ። የሰው ልጅ እንደሚወድሉ ይጠላል፣ እንደሚወድሉ ይረሳል። ስለዛ ህይወት ግን ይቀጥላል። በየትኛውም መንገድ ህይወት ይቀጥላል። አንዳንድ አንዳንድ ሰው ጥለውን ሲሄዱ ህይወት ይቀጥላል። አይመስለም፣ እየተሻለ ነው የሚቀጥለው። እንደው ህይወት አብባ ትጠብቀናለች። እንዴት አብባ እንደምጠብቀን ልንገራችሁ። ስትገፉ ማለት ነው። አንድን ሰው የራስ ለማድረግ ብዙ እንጥራለን፣ ብዙ እንጎዳለን። በቃ ያንን ሰው ላለማጣት ብዙ በቃ ብዙ እንለፋለን። ያ ሰው ግን ከሄደ የለም። በቃ አንድ ሰው ከሄደ ሄደዋል። ያንን ሰው በምንም መንገድ፣ ሊሄድ የተነሳን ሰው በምንም መንገድ ማቆም አይቻልም። ስለዛ ማለት መልሱ ምንድን ነው? ጥሎ መሄድ ነው። መልሱ ይሄ ነው። ምን ልላችሁ ፈልጌ ነው? አራት ነጥብ ላርግላችሁን። አራት ነጥብ አንድ ሰው አንዱ ሲሄድ ሌላ ሰው ይመጣል። አይመስለንም በነገራችን ላይ፣ ይመጣል። ብዙ ሺህ ሰው ይመጣል። ያንን ሰው ከተከተል ነው እንደገና እንጎዳለን። በቃ ለራሱ ተውት። እናንተም የራሳችሁን ህይወት ኑሩ። ያንን ሰው ከተከተላችሁ ገደል ነው የምትገቡት። ራሳችሁን ልታጡ ትችላላችሁ። በቃ ብዙ ብዙ ያ ሰው የለም። ተከትላችሁት ብትሄዱም የለም። ከሌለ ሰው ጋር ተከትላችሁ ብትሄዱም እኮ ምንም የምታምጡት ጥቅም የለም። እንደገና ጉዳት ነው የምታደርጉት። ግን ጥላችሁት እናንተ ከልባችሁ ውልቅ አድርጋችሁ ስታወጡት ህይወት ይቀጥላል። ህይወት አበባ ትመጣለች። ስለዚያ ጥላችሁን የሄደ ሰው ዙር ብላችሁ ሳታዩ፣ እናንተም ጥላችሁት ሄዱ። መፍትሄ ይሄ ነው፣ ሌላ ነገር የለም። ጥሎን የሄደን ሰው ማለማመጥ ማለት በራስ ላይ ገመድ ማሰር ማለት ነው ሊሄድ የተነሳን ሰው ማንም ስለማይመልሰው ማለት ነው። እና አብዛኛውን ጊዜ አንዳንዴ ያን ሰው ላለማጣት ብዙ እንሆናለን፣ ሞኝ እንሆናለን፣ እንደ ሞኝ በቃ የተለያዩ ያን ሰው ላለማጣት ስንል ብዙ በቃ የሌለንን ህይወታችንን የማይገባንን ህይወት እንኖራለን። ለምን ያን ሰው ላለማጣት በቃ የማይገቡንን ህይወቶች ሁሉ ለምን የሚገቡን እነሱ። እሱም ጥሏችሁ ሲሄድ እናንተም ደግሞ የሚገባችሁ ለካ ይሄ ይገባኛል የምትሉበት ጊዜ ይመጣል። ለምን እሱን ጥላችሁ ጥላችሁ የሄደን ሰው ጥላችሁ ስትሄዱ ማለት ነው። ጥላችሁን የሄደ ሰው አትከተሉ። ዙር ብላችሁ ሳታዩት እናንተም ጥላችሁ ትሄዱ። መልሱ ትልቅ መልስ ይሄ ነው። አብዛኛውን ጊዜ ብን ብዬ ልንገረው እንዲህ ቁጥር አንድ ልበለው። በነገራችን ላይ በጣም ደክም ያለው እኔ ቪዲዮ ቅድም ሰርቼ ስለተበላሽብኝ አሁን ሳዳምጠው ነው ቪዲዮውን ብዙ በጣም ቅድም ግን አሪፍ አሪጌ ሰርቼ ነበር። በነገራችን ላይ አንዳንዴ የጠፋባቸዋል እና ጠፍቶብኝ ለእውነት፣ ያው እኔ ብዙ ከራሴ ያየውት ነገር ስላለ ነው። በቃ ጥላችሁ የሄደን ሰው እናንተን ጥላችሁ ትሄዱ። ከዛ ህይወት እንዴት እንደሚያምር ያኔ ነው የምታውቁት። ጥላችሁ የሄደን ሰው ከተከተላችሁ እናንተ ገደል ገባችሁ ማለት ነው። ስለዛ መልሱ ምንድነው? ጥሎ መሄድ ነው። ሌላ ነገር የለውም አራነት ስለዛ ህይወት ደግሞ ይቀጥላል። ጥሎን የሄደ ሰው አትከተል፣ አንተም ጥለከው ሂድ። ይህን ይመስላል የዛሬ ቪዲዮ እኔ በጣም በቃ ብዙ በራሴ ያየሁት ነገር ስላለ ነው። እና ቁጥር አንድ ለበለው እና ቁጥር ሁለት ቀጥላለሁ። እኛ አንዳንድ ይጠፋል እውነት። እና አልሐምዱሊላ በዚህ መልኩ የዛሬ ቪዲዮ ነቋጭቸዋለ። እውነት ጠፍቶብኛል እና ቀጣይ ደግሞ ቁጥር ሁለት ደግሞ አሪፈሪኬ ይዤላችሁ መጣለሁ። እውነት አንዳንድ አሳቢ ይጠፋል። የያስኩት ሀሳብ እንዳለ በዝም ትነን ያለብኝ እና ይህን ይመስላል ሀሳብ። አስተያየታችሁን ኮሜንት ላይ አስቀምጡልኝ ላይክ ሼር ሰብስክራይብ አድርጉም። እወዳቸዋለሁ፣ ባላችሁበት አላህ ይጠብቃችሁ። በነገራችን ላይ አንድ መልክት መልክቱ ብቻ በቂ ነው። ለገባው ሰው መልክቱ በቂ ነው። በነገራችን ላይ ማብራራትም ባይኖርብንም በቂ ነው ብዬ አስባለሁ። ለገባው ሰው ማለት ነው። ሬ ቤሌ እንገናኝ፣ እወዳለሁ።